ጥሩ ልጅ የመሆኗ አውቆ ነው። እንግዲህ ሀንሚዬ ቤት ውስጥ እንዳስቸገረችው ተናግረዋል። ተኝታ ነው የምትውለው ብለዋል። ተሰው ማታወራም ብለዋል። መከራዬ ነሳ ይተኛለች ብለዋል። እንግዲህ አለቀ ወይ ብሎም ጠይቋታል። ካለቀም ደግሞ ሻማ በራለው መቤቴ ብለዋል ማለት ነው። እሷም ያው አላለቅም ትንሽ ትንሽ ብለዋለች ግን የብዙ ሰው ትምህርት ይሆናል ማለት ነው። ሊሆንም ይችላል፣ ላይሆንም ይችላል፣ ሊመጣም ይችላል፣ አይመጣም ይችላል ማለት ነው። ልጅቷ በጣም ጎበዝ፣ አስተዋይ እንጃ ቅመም የሆነች ጣፋጭ የሆነች የተማረና የበላ ይግደለኝ ይባላል። እውነት እንደኔው ሰው ማለት ነው እንደኔው ሰው ማለት ነው። እና እንግዲህ አንብዬና ብሩኬ ማለት ነው ፍቅራቸውን ያሳዩን። እስቲ እንደዚ አውጥቶ ዘና የሚያረግሰው አለ። ሀልሚዬ ማለት ነው፣ ደግሞ ትንሽ ደግሞ ቅናት አለባቸው። ሀልሚዬ ምን ታያለሽ ወንድ ካየሽ ይላታል። ሀልሚዬ ደግሞ ብሩኬ፣ አንተ ማና እየሴታየ ያየችው ነው። አይተማመኑ መሰለኝ በዚህ አይነት። ግን ያው በፍቅር ላይ የሆነ ምቀኛ ነገር ይኖራል። አንድ ሰው ዞር ካለ እንዲህ ብለን ካየን በቃ እውነት እንትን ምንል ሌላ ሰው የሚታይ ይመስላቸዋል። ምስሉ ላይ የሚዋደድ ሰው አይታመንም ማለት ነው እና እንጃ አልሚዬ እውነት መርቆ ሰጥቶሻል። ቤተሰቦችሽ መራቆሽ መሰለኝ ብሩኬን የሰጠሽ ማለት ነው። እንደው መቼ ይሁን እኔ እንደዚህ ባህል አምጥቶ ሳላስቦ ቦ ሰፕራይዝ የሚያደርገኝ ማለት ነው። እንደው አምጥቶ እንደዚህ ዘና ፈታ የሚያደርገኝ እንደው መቼ ይሁን እንደዚህ ኩሽን አውጥቶኝ ማለት ነው ከዚህ ጠዋት እና ማታ ከመንደፋ አደፋ አውጥቶ እንደው እንዲዘና ም ያረግ እንደው የሁላችሁም ይስጣችሁ። አዎ ይስጣችሁ፣ እናንተም እና ሀይሚዬን ደግሞ እኛም ደግሞ በጣም ነው የምናመሰግናችሁ። ብሩኬ ደህና ነው። በተለይ በተለይ በተለይ ብሩኬ ማለት ነው እውነት የሰው አስተያየት ሰምተህ የሰው የሰጠህን ሀሳብን ሰምተህ ሀይሚዬን እዚህ አምጥተህ ዘና ፈታ በማረግ ቤተሰቦቼ ቤተሰቦችን ስም ሰምተህ ች ሰው እንግዲህ ያለ ፍቅር አሳይተሃል ማለት ነው። በጣም ነው ምናመሰግነው። እንሱ እኮ ነው የሚወጣው፣ እንዴት እንደሚወዳት አይታችኋል። ወንድ ልጅ ሲባል እን ነው መጨረሻቸውን ያሳምርላቸው። እውነት እኔ እንግዲህ በጣም ደስ ብሎኛል። ቤተሰቦቼ ያለው አስተያየት እንግዲህ ኮሜንት ላይ በማስቀመጥ በሌላ ቪዲዮን እስከ ስንገናኝ ድረስ እንግዲህ ፈታዘና ያላችሁ እናንተም አሳብ አስተያየታችሁ ያስቀመጣችሁ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይኑራችሁ። ባይ ባይ።